ስኳሩ፣ ደም ብዛቱ፣ እንዲሁም ደግሞ ኮሌስትሮል፣ አቤት የበሽታው ብዛት! እድሜ ሲበዛ ቃቀምበር ሲመጣ የበሽታው ብዛት እንግዲህ ካጠገባችን ነው። እንዴት እንደተከላከልኩ የምናይበት ቪዲዮ ነው። እስከ መጨረሻው አብራችሁን ቆዩ። እዚህ ጋር እንግዲህ የምናየው በቀን ውሎይ ወይም ጠዋት ስነሳ የማደርገው በመጀመሪያ ደረጃ ጠዋት ስነሳ ነጭ ሽንኩርት አንድ ፍሬ ክትፍ አርጌ ፍሬሹን እንደዚህ ለብ ባለ ውሃ እጠጣለሁ። ይህ የሚረዳው እንግዲህ ለደም ግፊት፣ ለደም ዝውውር፣ ለብዙ ጤና በጣም ይጠቅማል ነጭ ሽንኩርት። በመቀጠል ጥቁር ቡና ወይም ደግሞ ኔስ ካፌ አንድ ስኒ፣ እንዲሁም ደግሞ ቅርንፉድ ሁለት ፍሬ በግራና በቀኝ ጥርሴ አንዳንድ ይዛል አኝካለሁኝ። ይሄ የመጀመሪያ የጠዋት ሁል ጊዜ የማደርገው ነገር ነው ማለት ነው። ይህንንም ካደረግኩኝ በኋላ እንግዲህ የእለት ተግባሬ ለምሳይን ለማዘጋጀት ወደ ውፊሴ ወይም ደግሞ ወደ ኪችኔ ጎራ እላለሁ ማለት ነው። እንግዲህ ዛሬ ማሳያችሁ ለአንድ ቀን ለዛሬ ምን እንዳዘጋጀው፣ በየእለቱ የተለያየ ነገር የተለያየ ምግብ ነው የማዘጋጀው። ለዛሬ ግን ያዘጋጀሁትን እዚህ ጋር ማሳያችሁ። እዚህ ጋር ያለው ባሚያ የሚባል አትክልት ባሚያ፣ ካሮት፣ ፎሰሊያ እንዲሁም ደግሞ የበቆሎ አንድ ላይ እንደዚህ እንደምታዩት ሚክስ የሆነ ቬጅቴብል እሱን ቀረፋ ቀረፋ፣ ጨው፣ እርድ በርበሬ፣ እንዲሁም ደግሞ ኦሊቭ ኦይል ተጠቅሜ ያለውን አንድ ላይ እንደዚህ አድርጌ በንጹህ ውሃ አበስለዋለሁ። ልብ አድርጉ ዘይት ቅባት ምናምን መብዛት የለበትም እንደምታዩት አንድ የሾርባ ማንኪያ የሚሆን ዘይት ነው የተጠቀምኩትኝ። አሁን ይህንን እንግዲህ ለአስር ለአስራ አምስት ደቂቃ አንድ ትክትክ አበስለዋለሁ። እንደነገርኳችሁ እንግዲህ የዛሬ የዕለት ምግቤን ነው ማሳያችሁ። አሁን ይህንን ካደረግን እያበሰልኩኝ ደግሞ ለሰላጣ የሚሆነኝን ነገር አዘጋጃለሁ። እዚህ አጋጣሚ በዛሬው ቀን ወደዚህ ቻናል የመጣችሁ ደወሉን ክሊክ በማድረግ ቤተሰቢ እንድትሆኑ በትህትና እጠይቃለሁ። እዚህ ጋር እንግዲህ የምታዩት ሽንኩርቴን ለሰላጣ የሚሆነኝን አዘጋጃለሁኝ። ባሚያ እንደምታውቁት ለጨጓራ ለሆድ ድርቀት በጣም የሚጠቅም የአትክልት ዘር ነው። አያችሁት? እንደ ተልባ ዝልግልግልግልግ እያለ ሆዳችን ውስጥ ድርቀት ሲኖር ለማለስለስ ሆዳችንን ለማጠብ የሚረዳ ነው። እዚህ ጋር የምታዩት ነጭ ሽንኩርትና ጅንጅብል ላወጣ ስል ፍሬሹን ጨምሬና ድና አድርጌ አወጣሁት ማለት ነው። አሁን እንግዲህ ቲማቲሜን፣ እንዲሁም አቮካዶ ሰላጣ፣ ኮከምበር፣ ፓርስሊን ጨምሬ ደግሞ ሰላጣዎቼን አዘጋጃለሁ ማለት ነው። እንግዲህ ከእርግዝና የጊዜ ልጆቼን ከመውለዴ በፊት በፊት ቀጭን ነበርኩኝ። ልጆች በእርግዝና ልጅ ስትወሉ ልጅ ስታሳድጉ ምግብ መብላት አለ፣ መስራት አለ፣ ቤት ውስጥ መቀመጥ አለ ፉልታይም ማም ስትሆኑ እና በዛን ጊዜ የመጣው ውፍረት ያው ሲቀንስ ሲወፍር ሲቀንስ ሲወፍር ሲደርሻል። አሁን ልጆች የማድገው፣ እግዚአብሔር የተመሰገነ ይሁን ልጆቹም የራሳቸውን ምግብ ያበስላሉ። ለእኔና ለባለቤቴ የሚሆነንን አሁን ድሮ ጮማ በላን፣ ስጋ በላን፣ ቂቤ በላን። አሁን ደግሞ እንግዲህ በተራው ደግሞ ያንን የበላነውን ማስወገጃ ምግብ ነው የሚያስፈልገንና ወደ ሰላጣችን ገብተናል ማለት ነው ክብደቴም ላይ በሶስት ወር ውስጥ እንደነገርኳችሁ ወደ 13 14 ኪሎ ነው የቀነስኩት። እንዲሁም ባለቤቴም እኔም በጣም ለውጥ ያገኘንበት ነው። የምግብ አበላላችንን ሲስተማችንን ቀየርን ማለት ነው። እዚህ ጋር የምታዩት ሰላጣ ሰላጣ እየነጠፋ አድርገና ክትፍ አርጌ ቀላቅላለሁ። እንግዲህ ከአርባ ዓመት አመት በላይ ለምትሆኑ ሰዎች በሳምንት ሁለት ቀን ወይ ሶስት ቀን ቀይን ስጋ መመገብ ይቻላል ግን አብዛኛውን ጊዜ አትክልትን ፍሩትን ማዘወተሩ በጣም ጥሩ ነው። ስፔሻሊ ጥራጥሬ ነገሮችን እንደ ሽምብራ፣ ምስር፣ ኮርን፣ ፎሰሊያን የመሳሰሉ ነገሮችን መመገቡ የተሻለ ነው ለአእምሮት። በሳምንት አንድ ቀን ጾም ባልሆነ ጊዜ ቀይ ስጋን መመገብ ጥሩ ነው። በስጋ ፋንታን ደግሞ አሳ ዶሮን መመገቡ የተሻለ ነው ብዬ ነው ማስበው። አሁን እዚህ ጋር እንደምታዩት ሰላጣ በዚህ መንገድ አዘጋጀሁኝ። እንግዲህ ሰላጣችሁ በምትፈልጉት ድሬሲንግ ማቅረብ ትችላላችሁ። እዚህ ጋር የምታዩት እንግዲህ የባሚያው ከፎሰሊያው ጋር ከካሮቱ ጋር የተዘጋጀው በዚህ መንገድ ወጥቶልኛል። እንግዲህ እንደ ሱፕ ትመገቡታላችሁ ማለት ነው። በጣም ነው የሚጣፍጠው፣ በጣም ነው የሚቀለው፣ ሆድ ውስጥ አይቀመጥ። እንዴት እንደሚደስ እንደሚላችሁ ይሄን ከበላችሁ በኋላ ሆዳችሁ አይከብድ፣ ደስታ ነው የሚሰማችሁ በእውነት ብዙ ቅባትና ብዙ ይሄን እንጀራ ዳቦ በምንበላበት ጊዜ ውስጣችን ራሱ ደስ ሳይለው ነው የሚውለው። በቃ ደግሞ አታቆሙም፣ በጣም ነው የሚበላው እንጀራና ዳቦ። አሁን እዚጋ የምታዩት በሽንብራ የተዘጋጀ እዚ ውስጥ ያለው ሽምብራ፣ ምስር፣ ድፍን ምስር፣ አንድ ማንኪያ መኮረኒ፣ አንድ ማንኪያ ሩዝ ነው እዚ ውስጥ የተጨመረው። አንድ የቡና የሾርባ ማንኪያ ማለት ነው፣ ጀስት ለአይነት እንጂ አብዛኛውን ሽምብራ ነው። በቃ ይህንን የተጠቀምኩት እንደ ሩዝ ወይም ደግሞ እንደ እንጀራ እንደ ዳቦ ይሄ ተጠቅሜያለሁ ማለት ነው። እዚ ጋር ደግሞ የምታዩት አሳ ወይም ደግሞ ቱና ወይም ሳልመንን መተካት ይቻላል። አሁን እንግዲህ ይህ ለዛሬ ያዘጋጀሁት የምግብ አይነት ነው። እናንተ ከዚህ ውስጥ ጥራጥሬውንም ለወጥ ባለ መንገድ ማዘጋጅ ይችላላችሁ። ስጋ ለምኔ፣ ስጋ ምን ያደርጋል፣ ስጋ ትጠላላችሁ። ቀይን ስትበሉ ማታ ስተኙ አይከብዳችሁ። እንግዲህ እኛ የተጠቀምነው የምንመገበው በቀን አንድ ጊዜ በደንብ እንበላለን እንመገባለን። ከዛ በኋላ የተረፈውን ማታ ላይ ወይ አፕል ወይ ፔር ወይ ደግሞ ፍሩት ነገሮች፣ ቀለል ያለ ፍሩት ወይም ደግሞ ቆሎ ነገርን አንድ ጭብጥ ቆሎ እና ጅንጅብል ሻይ ማታ እንጠጣለን። ከዛ ውጭ ቀን ላይ ምሳ ነው በቃ፣ ይህንን በደንብ አድርገን የምንመገበው። ይሄ እንግዲህ ለእኛ በጣም ሰርቷል፣ ለእኛ ብዙ በጣም ሰርቷል። እኔ ድሮ ልጆቼ የተረፋቸው ምግብ ሁሉ ብታዩ ከልጆቼ የተረፈው ምግብ ራሱ አልጥለውም ብልት ነው ማርከው እንደገና ጣፋጩ፣ ቸኮሌቱ፣ ባቅላባው ጾምቦ ነግሴ ደግሞ በአቅላባ በቃ እንደኔ እንደኔ እንዴት ነው ጣፋጭ የምትወዱ ስ በጣም ነው ጣፋጭ የምወደውና ያያ ሰውነቴ በጣም ቀይሮት ነበረ። በዛ ላይ ደግሞ እቤት ስትሆኑ ከልጆች ጋር ስትሆኑ በቃ ለልጆች ስታበስሉ ለልጆች ስትሰጡ እናንተም አብራችሁ ብላታችሁ አይቀርምና በዛ ምክንያት ሰውነታችሁ እንደ እኔ ለወፈረ በእንደዚህ ዘዴ ለውጥ ታገኛላችሁ። ይህንን ዘዴ ተጠቅማችሁ ትልቅ ለውጥ ነው የምታገኙት። እኔ እንግዲህ በሰውነቴ ላይ ትልቅ ለውጥ አግኝቼበታለሁኝ። እንዲሁም ደግሞ በጣፋጭ ፋንታ ፍሩቶችን መመገብ ትችላላችሁ። አሁን እዚህ ጋር የምታወድ ደግሞ አፕል ሳይደር ቬኔገር አፕል ሳይደር ቬኔገር ኢትዮጵያ ሄጪ እንዴት ውድ እንደሆነ እና ኢትዮጵያ ላላችሁ ስፔሻሊ አፕል ሳይደር ቬኔገርን እንደዚህ በሁለት ሁለት አፕል፣ አሁን ለምሳሌ ያዘጋጀው ሁለት አፕል ከነ ልጣጩ ከነ ፍሬው በደንብ አድርገን እንከትፈዋለን፣ እንቆራረጠዋለን። ፍሩት ስትቆርጡ በእንደዚህ አይነት ቢላ ስትቆርጡ ሙር የተሻለ ነው። ለዛ ነው የማሳያችሁ። ውስጡ ያለውንም አንድ ላይ ነው የምንከተው እና አገር ቤት ስፔሻሊ ላላችሁ ሰዎች አፕል ሳይደር ውድ ነው እና ይሄንን ተጠቀሙ። በእንደዚህ አይነት ዘዴ አዘጋጁ። እኔ ራሱ በቃ አሁን እቤቴ ነው አፕል ሳይደር ቪኔገር የምሰራው። ለምን፣ ምንም የተለየ ነገር የለም። ይሄንን ሰርተው በጠርሙስ አሽገው ነው የሚሸጡልን። ስለዚህ አይን ያየውን ራሳችን የሰራነውን ነገር በቤታችን ብንጠቀም የበለጠ ለጤናችን የተሻለ ነው ብዬ ነው የማስበው። እና አሁን ሁለት ሁለት አፕል እንደዚህ ጎረድ ጎረድ ካረጋችሁ በኋላ ንጹሕ ብልቃት እንዳያችሁ ታዘጋጃላችሁ። ክዳኑ በደንብ በሚገጥም አየር ማስገባ ፍን አድርጎ እንዲፈላ እንዲዋሃድ የሚያደርግ ክዳኑ በደንብ መከደን አለብን። አሁን እንግዲህ አፕሊን እንደዚህ ቆራርጬ አፕል ቀዩም አፕል ማድረግ ትችላላችሁ። እንዲሁም ደግሞ አፕላችሁን በልታችሁ የምትጥሉት የምትጥሉትን አፕል ወይ ልጣችሁ ልጣችሁን የምትጥሉትን አጠራቅማችሁ እንደዚህ ማዘጋጀት ትችላላችሁ። ከዛ እንደዚህ ካደረግኩ በኋላ ስፔስ ማድረግ አለባችሁ። ሙልት ማድረግ የለባችሁም። ከዛ አንድ ሾርባ ማንኪያ ስኳር ወይም ሁለት የሾርባ ማንኪያ ስኳር ማድረግ ትችላላችሁ። እኔ ብራውን ሹገር ነው የተጠቀምኩት። ነጩንም ስኳር ማድረግ ይቻላል። አሁን እንደዚህ ውሃ እንሞላውና እኩል አድርገን በማማሰያ እናማስለዋለን። እንዲም ካልሆነ ስኳሩን በጥብጣችሁ መጨመርም ትችላላችሁ። አሁን ይሄንን እንግዲህ በደንብ ፍና ርጌ ከድኜ ይሄንን ዳርክ ቦታ፣ ጨለም ያለ ቦታ ላይ ነው የምታስቀምጡት በደንብ መበጥበጥ እና ስኳሩ መሟሟት አለበት፣ ከማስቀመጣችን በፊት ማለት ነው። እኔ ያጠፋሁት ስኳሩን በጥብጬ መጨመር ነበረብኝ፣ ግን እናንተ ስኳሩን በጥብጣችሁ መጨመር ትችላላችሁ። አሁን ይህንን በጨርቅፍና አድርገን ከድናን ጨለም ያለ ቦታ ዳርክ የሆነ ቁም ሳጥናችሁ ውስጥ ታስቀምጡታላችሁ። ለአንድ ወር በእንደዚህ አይነት መንገድ ይቀመጣል። ግን በመሃል በመሃል በእንጨት ታማስሉታላችሁ በንጹህ እንጨት ማማሰያ እያማሰላችሁ አንድ ወር እንደዚህ ካቆያችሁት በኋላ ከአንድ ወር በኋላ ስታወጡት አፕል ሳይደር ቬኔገር ወይም ደግሞ የአፕል ቬኔገር ወይም ደግሞ አቼቶ ቆምጣጤ አዘጋጀን ማለት ነው። አሁን እዚህ ጋር ደግሞ የምታዩት ግሪንቲ ግሪንቲን ደግሞ እንዲሁም ኢትዮጵያ ስሄድ ግሪንቲ አፕል ሳይደር ይዤ ነበር የሄድኩትና እዛ ግን ያለውን ስንጠይቅ ዋጋ በጣም ውድ ነው። ለማግኘትም ትክክለኛውን በጣም አስቸጋሪ ነው እና አሁን ግሪንቲን እንዴት እንደምናዘጋጅ ደግሞ በሚቀጥለው ቪዲዮ አሳያችኋለሁ። አሁን ውስጥ ያለው ላሳያችሁ። እንግዲህ ግሪንቲ ውስጥ ያለው ህዋት አንድ የቡና ማንኪያ የሚሆን አሁን ይሄ ምን እንደሆነ እንዴት እንደምናዘጋጅ ደግሞ በሚቀጥለው ቪዲዮ ግሪንቲን አዘጋጅታችሁ በብልቃጥ አስቀምጣችሁ በቤታችሁ እንዴት እንደምትጠቀሙ አሳያችኋለሁ። አንደኛ ነገር ያያችሁት ነገር፣ ሁለተኛ ነገር ደግሞ ዋጋው ራሱ በጣም በሚቀንስ በቤታችሁ በቀላሉ አረንጓዴ ሻይ ወይም ደግሞ ግሪንቲ ይኖራችኋል ማለት ነው። በሚቀጥለው እንድሰራላችሁ በኮሜንት ስራ አስቀምጡልኝ የምትፈልጉ ግሪንቲን ሰርቼ ቤት ውስጥ አሳያችኋለሁኝ። በጣም በጣም ይጠቅማል። እዚህ አጋጣሚ በዛሬው ቀን ወደዚህ ቻናል የመጣችሁ ለሁሏን ክሊክ በማድረግ ቤተሰቤ እንድትሆኑ በትህትና ጠይቃለሁ። እንዲሁም ጥያቄያችሁን ሀሳብ፣ አስተያየታችሁን በኮመንት ጻፉልን። አሁን እዚህ ጋር የምታዩት እንግዲህ በጣፋጭ ፋንታ የረዳኝ እኔ በጣፋጭ ፋንታ እንደዚህ ምሳ ከበላው በኋላ ኮክ ወይም ደግሞ አፕል ወይም ደግሞ ስትሮበሪ ወይም ደግሞ ወይን ወይም ነው ግሬፕስ እነዚህን ተክቻለሁኝ በጣፋጭ ፋንታ እንደ ድሮ ቸኮሌት ምናምን መብላት አቆሚያለሁኝ። ምክንያቱም የአበራሽን ጠባሳ ያየ በእሳት አይጫወትም። ካሁን በኋላ ጤናዬ እንደ ቤቴ እየጠበቅኩ ነው። እናንተም ተጠቀሙ። መልካም የተባረከ ቀን ይሆንላችሁ።